ሌላው ዛሬ ለመናገር ያሰብኩት ነገር በመዝናናት ጉዳይ መዘጋጀት፣ በእርዳታ ጉዳይ መዘጋጀት፣ በእነዚህ ሀሳቦች ላይ ነው። የመዝናናት ጉዳይ እና የእርዳታ ጉዳይ መዘጋጀት የሚፈልግበት ጊዜ አለ። እንግዲህ ስለ መዝናናት ካነሳን፣ በመዝናናት ውስጥ በኮድኔ እንግዲህ ጽፌዋለሁ ስሪ ሰበን ወይም ሁለት ሶስት ሰባት ብዬ ከፍዬዋለሁ። ሁለት ማለት ለብቻችን እና በህብረት በሁለት ይከፈላል ማለት ላለ ማለት ነው። ለብቻችን እና በህብረት ምንሰራው ነው ህብረት ውስጥ ያው እንግዲህ ስሪ ቤስት ስሪ ቤስት ዊዝ ዲሳይፕል ስሪ ቤስት ዲሳይፕል ፔፕል በሶስት ይከፈላሉ። በህብረት ምንሰራቸው ሶስቱ ምርጥ ጓደኞቻችን ስሪ ቤስት እና ዲሳይፕል እውነተኛ ተከታዮች እና ስሪ ዲሳይፕል ስሪ ቤስት እና ዲሳይፕል ሶስተኛው ደግሞ ስሪ ቤስት ዲሳይፕል እና ፒፕል ኖርማ ፒፕሎች ማለት ነው። ፌሎ እሱ ጋር ነው ያለው። ስሪ ጋር ስሪ ጋር ስንመጣ ስሪ ጋር ስንመጣ ሪድ ዘ ፕሪፔሪንግ ኮንቴንት እና አስክ ሆሊ ስፒሪት ኖ አስክ አዘር አስ ሆሊ ስፒሪት ዊል ሪድዘፕሪፔሪንግ ኮንቴንት አስካዘር አሶር ስፕሪት ዊል። ሰባት እንግዲህ ብዙ ጊዜ ስለ ሰባት ተናገር ያለው ሰባት፣ እንግዲህ አዲስ ወይም የምንጠቀመው አዲስ የበፊት ወይም ጥሩ የበፊት ወይም አዲስ ጥሩ ወይም የበፊት ጥሩ ነው። የመጀመሪያው ኒው ጉድ።

የሚለውም ማለት ነው ያው ሰው ስጋ መንፈስ ነፍስ አለው። ስለዚህ በምንጸልይበት ጊዜ ይህን ለጌታ እናስታውቃለን። ስለዚህ አሁን እዚህ ጋ የተናገርኩት ነገር ምንድን ነው? ማይ ፕሌስ ፕሌስ ኦር ፕሌስስ ቦታው ወይም ቦታዎች፣ ደግሞ ለብቻለ አዲስ ጥሩ

ወይስ ኢን ዛት ፕሌስ በትክክል ዘው ቦታ ላይ ሆኜ ነው። ሌላው ፕሌስ ኦር ፕሌስስ ቦታ ወይም ቦታዎች እነሱን ኮንሲደር የምናደርግበት ነው። ሰቨን የሚለው ማለት ነው። ስለዚህ ይህን ለየቀኑ ምን ማድረግ እንዳለብኝ መጽሐፍ ማንበብ ማድረግ አስፈላጊ ነገር ነው። ወደ እርዳታ ስንመጣ እርዳታም ሁለት ሶስት ሰባት ነው የምንጠቀመው። እንደ አጋጣሚ ሆነ ተመሳሳይ ነው። ሁለት የሚለው ሎንሊ እና ፌሎ፣ ለብቻ እና በህብረት የምንሰራው ሲሆን ሶስት ያልኩት እሱም በሶስት የሚከፈል ነው። የመጀመሪያው ኮንቴንት፣ ሁለተኛው አስካዘር አስወደ ስፕሪት ዊል፣ ሌላው ሶስተኛው ደግሞ በሶስት ግሩፖች። እዚህ ጋርም ሶስት ይከፈላል። ኮንቴንትም በሶስት ይከፈላል። እዚህ ጋ ያለው በሶስት የሚከፈለው ስለማደርግ የምጠቀማቸው ማቴሪያሎች እና ስለማደርጋቸው ነገሮች የሚያወራ ነው። መጀመሪያው ላይ ቴስቲሞኒ ፎር አዘር ቴስቲሞኒ ፎር ሎርድ ኦርደር አዘር ኦር አዘርስ አሉ ኦርዲስ አሉ ዩዝ ወተር ወተር ድሪንክ ወተር ኦይል ዋይት ቴክስታይል ነጭ ጨርቅ ለማለት ነው። ብለድ ኦፍ ጂሰስ አንድ ላይንክ እጅ መጫ ነው። ሌላው ጋር ደግሞ ያለው እዛ ውስጥ ኒሊንግ መንበርከቅ፣ ሶንግ፣ ፕሬ፣ ትሬኒንግ፣ ፈንድሬዚንግ፣ ቲችንግ፣ አድቫይዚንግ፣ ፕሮቴስት፣ ባዲ ስፒሪት ሲሆን ኮንቴንት በሶስት ይከፈላል። ቦዲ ኤንድ ፕሌስ አራውንድ፣ ሁለተኛው ስፒሪት፣ ሶስተኛው ሶል። እንግዲህ ሶስት የሚለው የተከፈለ ነው። ሰባት ከቅድሙ ጋር ከተናገርኩት ጋር ለሪክሬሽን ጋር ተመሳሳይ ነው። ኒው ጉድ፣ ኦልድ ጉድ፣ ነምበር ኦፍ ፒፕል፣ ነምበር ኦፍ ፒፕልስ፣ ማይ ፕሌስ፣ ፕሌስ ኦር ፕሌስስ እዚህ ሰባት በሚሉት የያዝኳቸው ነው። ይህንም ለየቀኑ ምን ማድረግ እንዳለብኝ መጽሐፍ ማንበብ ማድረግ አስፈላጊ ነገር ነው። እንግዲህ አንድ ነገር ሆነልን ማለት የምንችለው በትክክለኛ እጃችን ሲገባ ነው። ስለዚህ በትክክል እኛ እጅ እስኪገባ ይህም ማለት ይህም ማለት እስከምናየው እስከምንሰማው፣ በውስጣችን እስኪሰማን ድረስ ስራችንን መቀጠል አለብን። ብዙ እንደተጠቀማችሁ አስባለሁ። መልካም ጊዜ ይሁንልን።